ሰላም ጤና ይስጥልን፣ የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀምረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎችን በጄኔን በሁሉም አማራጮች፣ በቴሌግራም፣ በፌስቡክ፣ በቲክቶክና በዩቱብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚሁ አማራጮች ዜናዎቻችን እንዲከታተሉን በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ። ቀዳሚውን ብቡታጀራ ከተማ ያልተከሰተውን ያህል አግንነው ከሌላ ቦታ ምስል በመውሰድ አስመስለው በማህበራዊ ሚዲያ የሚያሰራጩ አካላት ከድርጊታቸው ሊቆጠብ ይገባል ተባለም እየታዩ ያሉትን የማህበራዊ ሚዲያ አጠቃቀም ችግሮችን ማስተካከልና ትክክለኛ የሚዲያ ምንጮችን በመጠቀም ሚዲያን ለበጎ ዓላማ ለማዋል ማጠናከር እንደሚገባ ተነግሯል። የከተማው መንግስት በተፈጠረው ችግር ዙሪያ ከተለያዩ የህብረተሰብ ክፍሎች ጋር በመነጋገር ችግሩ በቁጥጥር ስር ማዋሉና ከተማዋ ወደ ቀደመ ሰላሟ መመለሷን አስታውቋል። የከተማው ልማትና ሰላም መቀልበስ የለበትም፣ የከተማው ሰላም ወደ ነበረበት መመለስ አለበት። ለዚህም ወጣቱ የተፈጠረውን ቀውስ በተገቢ በማውገዝ ለሰላሙ፣ ለልማቱ ደጀን መሆኑን ማስቀጠል እንዳለበትም ጥሪ ቀርቧል። አካባቢውን ለማተራመስ አጀንዳ ሊሰጡ የሚፈልጉ አካላት ከድርጊታቸው ሊታቀቡ እንደሚገባና ከብሽቅ እልህ ወጥቶ የከተማው ሰላም፣ ልማት፣ አንድነትና አብሮነት ላይ ትኩረት ማድረግ እንደሚገባም ተገልጿል። የከተማ አስተዳደሩ ይህን ቢልም አሁንም ከግጭቱ ጋር በተያያዘ መጠነ ሰፊ ስርና ወከባ እየተፈጸመ መሆኑን ጄኔን ከምንጮቹ ለማወቅ ችሏል። በከተማው ተፈጥሮ ከነበረው ግጭት ጋር በተያያዘም የከተማውና የወረዳ አመራሮች እንደዚሁም ወጣቶች መታስራቸው ሲገለጽ መቆየቱም የሚታወስ ነው። የማህበረሰቡን ሰላምና ጸጥታ በዘላቂነት ለማረጋገጥ የባለድርሻ አካላት ቅንጅት ወሳኝ መሆኑ ተገለጸ። በጉራጌ ዞን እና ኩራባች ቀጠናዎች የተከናወኑ የኮማንድ ፖስት ስራዎች የፌዴራል የማዕከላዊ ኢትዮጵያ ክልል፣ የኦሮሚያ ክልል የሰላምና ጸጥታ እና ሌሎችን ባለድርሻ አካላት በተገኙበት በወልቂጤ ከተማ ተገምግሟል። በቀጣይ የህብረተሰቡን ሰላምና ጸጥታ በዘላቂነት ለማስጠበቅ የተጀመሩ ህግ የማስከበር ስራዎችን በማጠናቀር ጉድለቶችን በማረም ውጤታማ ስራ ለመስራት ሁሉም ከቀጠናው ኮማንድ ፖስት ጋር በጋራ በቅንጅት መስራት እንዳለባቸው ተነስቷል ተብሏል። ኮማንድ ፖስቱ በቀጠናው ያከናወናቸው የጸጥታ ስራዎች አበረታች ቢሆንም የህብረተሰቡን ሰላም በዘላቂነት ለማረጋገጥ ሁሉም ባለድርሻ አካላት ኃላፊነታቸው በተገቢው ሊወጡ እንደሚገባም ተገልጿል። በቀጠናው የህብረተሰቡን ሰላምና ጸጥታ ለማስጠበቅ በኮማንድ ፖስቱ የተከናወኑ ስራዎች አበረታች መሆኑ ቢገለጽም በጉራጌ ዞኖች ከፍተኛ የሆነ የጸጥታ ችግሮች እየተስተዋለ መሆኑ ሰሞኑ ጄኔን ሲዘግ መቆየቱ የሚታወስ ነው። በአበሽጌ በቆሲ እና በሶወዶ አካባቢ ዋናነት የጸጥታ ችግር ያለባቸው ቀጥናዎች መሆናቸውም የሚታወቅ ነው። በርግጥ ዩኒቨርሲቲ ከትምህርት ሚኒስቴር ጋር ስራን በውጤታማነት ለመፈጸም የሚያስችል የስራ ውል ስምምነት መፈራረሙን አስታወቀም። በትምህርት ሚኒስቴር አማካኝነት ተዘጋጅቶ ከሁሉም የመንግስት ከፍተኛ ትምህርት ተቋማት ፕሬዚዳንቶች ጋር የተፈረመውን የቁልፍ ያፈጻጸም አመላካቾች ስምምነት ይፍሪ የትምህርት ሚኒስቴር ፕሮፌሰር ብርሃን ነጋብ የተገኙበት ከውልቂጥ ዩኒቨርሲቲ ፕሬዚዳንት ዶክተር ፋሪስ ደሊል ጋር ተፈራርሟል። ይህ ስምምነት ብቃትና ችሎታ ያላቸውን ምሩቃንን በማፍራት ሂደት ውስጥ ተጠያቂነትን ከማስፈን ባለፈው ውጤት አማነትን ለማረጋገጥ የሚረዱ ቁልፍ የአፈጻጽም አመላካቾች መሰረት ያደረገ ሲሆን፣ ፕሬዚዳንቱ ከትምህርት ሚኒስቴር የተፈራረሙትን የስራ ውል ስምምነት በዩኒቨርሲቲው ለሚገኙ ስራ ዝርፎች በማውረድ ተግባራዊ እንደሚደረግም አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት የቆጣሪ ምርመራ የሚያደርግ ዘመናዊ መተግበሪያ ስራ ላይ ማዋሉን አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት የቆጣሪ ምርመራ ስራ ላይ ግልጽነት፣ ተጠያቂነትንና ተአማኒነት ለመፍጠር ያስችላል ያለውን ዘመናዊ መተግበሪያ ከጥቅምት አንድ ቀን 2018 ዓመተ ምህረት ጀምሮ ስራ ላይ እንደሚያውሉ አስታወቅም። መተግበሪያው ከፍጆታ ክፍያና ከኃይል ብክነት ጋር ተያይዘው የሚከሰቱ ችግሮችን ለመቀነስ ያለመ መሆኑን አገልግሎቱን አስታውቋል። በተለይም በቆጣሪ ፍተሻ ሂደት ወቅት ለደንበኞች ከፍተኛ የሆነ ግልጸኝነትና ጥያቄነት በማረጋገጥ ሁሉንም የፍተሻ መረጃዎችን በሲስተም ውስጥ ለመመዝገብ ያስችላል ተብሏል። ተቋሙ መበልጸጉ የተገለጸው ይህ ዘመናዊ የቆጣሪ ምርመራ የሚያግዝ መተግበሪያ ወይም አፕሊኬሽን ከዚህ በፊት በማንዋል ይመዘግቡ በነበረው መረጃ ላይ የሚስተዋሉ የምርመራ መረጃ ክፍተቶችን ያስቀራል። በተጨማሪም ሁሉም የተመዘገቡ መረጃዎችን በአንድ ጊዜ በቀላሉ ለመመልከት የሚያስችል ድል ይፈጥራል፣ ተብሏል። የቁጣሪ መመርመሪያ አፕሊኬሽኑ በቀላሉ ስልክ ላይ በመጫን የቁጣሪ ምርመራ መረጃዎችን ለመመዝገብ የሚያስችል ነው ያለው፣ አገልግሎቱ ለሁሉም የቁጣሪ አይነቶች ስራ ላይ ማዋል የሚያስችል ከመሆኑም በላይ በቁጣሪ ላይ የሚደረጉ ሕገ ወጥ ተግባራትን ጨምሮ የቆጣሪ መረጃዎችን ይመዘግባል ብሏል። በተጨማሪ መረጃዎችን በዲጂታል መልክ ለመያዝ የምስል መረጃዎችን በመያዝ ስራዎችን በቀላሉ ኤዲት ለማድረግ እንዲሁም ፈጣን የስራ ፍሰቶችን እንዲኖር በማድረግ እና ወጪን የሚቀንስ በመሆኑ ዘርፈ ብዙ ጠቀሜታዎችን አሉ ሲል አገልግሎቱ አስታውቋል። ትምህርት ሚኒስትር በሚቀጥሉት አመታት የተማሪዎች ምደባ እንደሚያቆም ሚኒስትሩ ፕሮፌሰር ብርሃኑ ነጋ አስታወቁ። በሚቀጥሉት አመታት የትምህርት ሚኒስትር የተማሪዎችን ምደባ እንደሚያቆምና የማለፊያ ነጥብ በሚያስመዘግቡ ተማሪዎች በሚፈልጓቸው ዩኒቨርሲቲዎች እና የትምህርት መስኮች እንደሚያመለክቱ ይደረጋል ተብሏል። የዩኒቨርሲቲ ትምህርት እንደ ከዚህ ቀደሙ በትምህርት ሚኒስትሩ ምደባ ሳይሆን በተማሪዎቹ ምርጫ ይሆናል ነው የተባለው። ተማሪዎች የሚማሩበት ዩኒቨርሲቲ ሲመርጡ ምክንያታዊ በመሆን በየትኛው ዩኒቨርሲቲ የተሻለ ትምህርት መስክ እውቀትና የስራ ዕድል ላገኝ ይችላለሁ? በማለት ይመርጣሉ ሲሉ ገልጿል። በተያያዘ ዜና ዩኒቨርሲቲዎች ስለ ተማሪዎቻቸው ትክክለኛ መረጃ ካላቀረቡ ፕሬዚዳንቱን ጨምሮ ኃላፊዎቻቸው ከስራ ይባረራሉ ተባለ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በቀጣይ ስድስት ወራት ዩኒቨርሲቲዎች ስለ ተማሪዎቻቸውና ሌሎች ጉዳዮች መረጃ በትክክል ለትምህርት ሚኒስትሩ ማቅረብ አለባቸው ብሏል። ይህንን ያላደረገ የዩኒቨርሲቲ ፕሬዚዳንት በስራው አይቀጥለም ሲሉም አስጠንቅቀዋል። የዓለም ምግብ ፕሮግራም በኢትዮጵያ ለ780 ሺህ ስደተኞች የሚሰጠውን የምግብ ድጉማ ከ60% ወደ 40% ለመቀነስ መገደዱን ገለጸ። የተባበሩት መንግስታት የዓለም ምግብ ፕሮግራም ወሳኝ በሆነ የገንዘብ እጥረት ሳቢያ በኢትዮጵያ ውስጥ የሚገኙ 780,000 ስደተኞችን የምግብ ድጎማ ከ60 በመቶ ወደ 40 በመቶ ለመቀነስ መገደዱን አስታወቀ። ይህ ቅነሳ በስደተኛ ካምፖች ውስጥ የረሃብና የተመጣጠነ ምግብ እጥረት አደጋ በከፍተኛ ደረጃ ይጨምሯል። ድርጅቱ በጥቅምት ወር በ27 ካምፖች ለሚኖሩ ስደተኞች የዕለት ምግብ ድጎማን ለመቀነስ የተገደደ ሲሆን ይህም ማለት እያንዳንዱ ሰው አሁን በቀን ከአንድ ሺህ ካሎሪ በታች የሆነ የምግብ እርዳታ እያገኘ ነው ሲል አስታውቋል። በተጨማሪም እያንዳንዶች የምግብ ድጎማ ቅነሳ ማለት ይበልጥ የተራበ ሕፃን ምግብ የመዝለል ግዴታ የደረሰባት እናት እና ወደ አደጋ ጠርዝ የተገፋ ቤተሰብ ማለት ነው በማለት አሁን እየተከሰተ መሆኑ ማስጠንቀቋል። የተከብራችሁ ወደ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ።